ሁላችንም ነገ እንሄዳለን ቀድሞ የሚሄዱ አላህ ነው የሚያውቀው ግን የሚጠብቀን ቤት ጠባብ ነው ጠባብ ይህ የቀብር ባለቤቶች ምኞት ነው ያ ለይተኒ ቀደምቱ ሊሐያቲ ንገረኝ እስኪ ወዳጄ ምን ተደገሰልን ጀነት ወይስ ጀሃነም ሳቅ ወይስ ለቅሶ ምቾት ወይስ ስቃይ አንተ ያለሆኑ መጨረሻውን አወካው ብላኝኛ ምድር ላይ ላ ግራ እየገባው ረመዳን ላይ ይሄን አድርገሻል፣ ግን ከብዶሻል። ረመዳን እስከሚሄድ ጨንቆሻል። አደባባይ ወጥተሽ ሙስሊምን ለማብሸቅ ልጄ አባላቸው ኦርቶዶክስ ነው፣ ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል። አረ የሙስሊም ስነ ምግባርስ አይመችም? ከላይ የምታዩት መኪና ከኤርፖርት አንዲት ከአረባ ሀገር የመጣች ልጅ ዋጋ አስማምቶ ይጭኗታል ማለት ነው። ከዛ በኋላ ትንሽ እንደሄዱ ትራፊክ እንዳይቀጣን፣ አንቺ ረጅም ስብሰባ ለምን በሰዓት አልተገኛችሁም? በማለት ሁለት ሰዎችን የገደለው ታጣቂ በእስራት መቀጣቱ ተሰምቷል። ይኸው የጸጥታ አካል በአርሲ ዞን። አላሁ አክበር! እነዚህን ጀግና የፈረስ ተጓዦችን ተመልከቷቸው። ከዚህ በፊት በእነሱ ጉዳይ ላይ ቪዲዮ ሰርችላችሁ። እጅግ የሙስሊም ቤት ጽዱና ንጹህ ነው። ቤትህን ቢያዩት ነቢዩ ዓለይሂ ሰላቱ ወሰላም እንግዳ ሁነው ቢመጡ ይመጥናል ቤትህ

እነዚህም ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ኮና ሰብስክራይብ በማድረግ ነበራቸውን ላይቀም ላይክ ላይክ እያደረጋችሁ ሀሳብና ስተታችን የሰጣችሁ እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ለእስላማዋ ቻናል ላይክ መሴት የለም። በነገራችን ላይ በጣም እያስጠላዩ ምንድን ነው ትላላችሁ? ትንሹ ቻናል በጣም በከፍተኛው የታየ ነው። ይህን ይህንኛው ግን እኔም ብዙ አይደለሁም። አንድ ቀን አልፎ አንድ ቀን አልፎ ግን ከዚህ በኋላ በየቀኑ ለመስራት ሞክራለሁ። እናንተም ላይክ አድርጉት። በቃ ፕራንክ ካልሰራ እናንተ አተበርታቱና እንዲህ ምን አስባችሁ ነው? ወደ ወንጀል አትምሩን። ያጀማ ብቻ አልሐምዱሊላህ ረብልዓለሚን። ግን እንደዛ ነው እያመላከታችኋላችሁት ገብታችሁ ጥሩ ጥሩ ነገር እየቀረበ ነው። ምንም ማማርበት ቪዲዮ አለ፣ እንዲሁም ደግሞ እስላማዊ ቪዲዮ አሉ። አዳዲስ ወቅታዊ የሆነ ቪዲዮዎችም ይዤላችሁ ቀርቤያለሁ። እንዴ በተለይ ሰሞኑን እንደዚህ መቶ ምናምን ሺህ ሰብስክራይብ የመጀመሪያ ቻናል እኮ መቶ ምናምን ሺህ ሰብስክራይብ ይዞ ሁለት ሶስት ሺ አራት ሺ ይታያል። በጣም ይደብራል ወላሂ። ስለዚህ እናንተም አበርታቱን ሀይ እና ምንም አይጉልባችሁም። ተመልከቱ፣ እናንተም እውቀትም ትጨምራላችሁ። ወላሂ እኔ በጣም እየተማርኩባቸው ነው ለእናንተ የማቀርብላችሁ ማለት ነው። ና እባካችሁ ሰብስክራይብ አለው በቂ ነው። ግን ተመልከቱ፣ ቢያንስ ተመልከቱ። ኮመንት አድርጎ ሀሳብ ስጡ፣ ማሻ አላህ በሉ ገብታችሁ ዝም ብላችሁ የሚለጣጠፉትን ነው እንዴ ማሻላህ የምትሉት ያጀማ እያየን እኮ ነው ተው መተዛዘብ ይሆናል ትላላቸው ላ ሆኖ አበረታት ማሻላህ ትንሹ ቻናል ወደ አርባ ሺህ እየጠጋ ነው ሰላሳ ሰባት ሺህ ምናምን በጣም ጥሩ እይታማለው እየተንቀሳቀሰ ነው ግን ትልቁን ቻናሌን አትግደሉብኝ ኢንሻአላህ ለማንኛውም፣ አላብዛባችሁ፣ ወደ ላይኛው ቪዲዮ አልፍኩላችሁ። ወሳኝ ቪዲዮ ነው፣ በጋራ እንመልከት። እህቶቻችን፣ በተለይ ውጭ ሀገር ያላችሁ ወደ ሀገር ልትመጡ ያሰባችሁት፣ ብዙዎች እየተበሉን፣ እስኪ በጋራ እንመልከት። ከላይ የምታዩት መኪና ከኤርፖርት አንዲት ከአረብ ሀገር የመጣች ልጅ ዋጋ አስማምቶ ይጭኗታል ማለት ነው። ከዛ በኋላ ትንሽ እንደሄዱ፣ ትራፊክ እንዳይቀጣን አንቺ ውረጅ፣ ና ተሻግረን እንጭንሻለን፣ በግርሽ እለፊ ና ልክ ታክሲ ላይ እንደሚባለው ማለት ነው። ምን ያህል ምስኪን እንደሆነች ልጅቷ ራሷ አስቡት። ከዛ እሺትልና እቺ ልጅ ትወርድላችኋለች። ገና ትንሽ መራመድ እንደጀመረች መኪናው ትቷት ይሄዳል ማለት ነው። ይህንን ሲያይ የነበረ እግረኛ ነገሩን ተጠራጥሮ ስለነበር ፎቶ ያነሳላታል ማለት ነው። ከዛ አቅራቢያቸው የነበረ ትራፊክ ጋር ሄደው ፎቶን አሳይተው ነገሩን ያስረዱታል። ትራፊኮች ባረጉት ጥረት ልደታ ላይ ይያዛል ማለት ነው። እና ኤርፖርትም ሆነ ከመንገድ ላይ መኪና ተነጋግራችሁ የምትሄዱ ሰዎች በጣም ተጠንቀቁ። ሁላችንም ጥንቃቄ እናደርግ። አደራ አደራ ለማለት እህቶቻችን ወርቃቸውን ገንዘባቸውን፣ አስባ ስንት ጊዜ ያጠረቃቀመችውን ሻንጣ ብዙ ነገር የቋጠረችውን በአንዴ ስትበላ ወደ እብደት ይመራል። ስለዚህ ጥንቃቄ እናደርግ። እህቶቻችን እንደዚህ ነገር አንሸወድ። ይህ ነገር በተደጋጋሚ እየተደረገ ያለበት ሁኔታ ነው። ራይድ ላይ ምናምን ደውላችሁ ቢሆን ኖሮ ማለት ነው፣ ያው ተመዝግቧል፣ ማምለጥ አይችልም። ግን እንደዚህ የምትበሉ ብዙ ከሀገር ከወጣችሁ ስለቆያችሁ ምናምን ትሸወዳላችሁ። እንኳን እናንተ እዚህ የሚኖር ሰው ብዙ አይነት ዘዴ እየፈጠሩ እየተሸወዱ ስለሆነ አላህ ይጠብቃችሁ። በተረፈ ይሄ መረጃ ለብዙዎቻችን ይጠቅማል ብዬ ስላሰብኩ ንገረኝ እስኪ ወዳጂ ምን ተደገሰልን? ጀነት ወይስ ጀሃነም? ሳቅ ወይስ ለቅሶ? ምቾት ወይስ ስቃይ? አንተ እንደሆነ መጨረሻውን አወቅከው። ይብላኝ እኛ ምድር ላይ ላለ ነው መጨረሻችንን በውል ላላወቅ ነው። አላህ ከሞት በፊት ተውበትን ከሞት በኋላ ጀነትን ወፍቀን ሚ አላህ መጨረሻችን ያሳምርልን። አላህ ከአዛብ ቅጣት፣ ከቀብር ቅጣት ይጠብቀን፣ ወደ ጀነት ሁላችን የሚሰብስበን። ከዚህ ጋር ተያይዞ ቀብር ውስጥ ያሉት ሰዎች፣ ይህን ቪዲዮ ያቀረብኩት ለዚህ ነው። ቀብር ውስጥ ያሉ ሰዎች ምንድን ነው የሚመኙት? ያ ለይተኒ ቀደምቶ ሊሐያቲ። ሱብሃነ አላህ፣ በጋራ እንመልከት። ወንድሜ ያስተላለፈው መልእክት አለ ያለይተኒ ቀደምቱ ያ ያለይተኒ ቀደምቱ ሊሐያቲ አደ ያለይተኒ ቀደምቱ ሊሐያቲ። ምናለ ለህይወት ባስቀደም ኑሮ ይላሉ። ምክንያቱም ትክክለኛ ህይወታችን ገና አንጀምሯል። ትክክለኛ ህይወታችን የሚጀምረው ልክ ቀብር ውስጥ ስንገባ። የቀብር ባለቤቶች የመጀመሪያ ምኞታቸው መልካም ሥራን መስራት ከሆነ አንተ እድሉና ጊዜው አለህ። ጥሩ ነገር ስራ። ሰላም ተመልከቱ። ይህን ንጸጸት ከመጸጸታችን በፊት እኛ በህይወት አለን። አልሐምዱሊላህ ረቢልዓለሚን። ለሞቶት አላህ ይርሃማቸው አላህ ይዘንላቸው። ስለዚህ እዛ ቀብር ውስጥ ያሉት ሰዎች ይመኙት መልካም ስራ ከሆነ እኛ ደግሞ መልካም ስራ ለመስራት እንሞክር ለማለት ወዳለሁ። እንሻ አላህ እንደጠቀምንበት ተስፋ አድርጋለሁ። በመልካም ስራዎች ላይ እንጠመድ ከዛ ከቀብር ቅጣት እንዲሁም ከእሳት ይጠብቀናል ለማለት እወዳለሁ። እንሻላ አላሁ አክበር። እነዚህን ጀግና የፈረስ ተጓዦችን ተመልከቷቸው። ከዚህ በፊት በእነሱ ጉዳይ ላይ ቪዲዮ ሰርችላችሁ እጅግ በጣም መነጋገሪያ ሆኖ ነበረ። አካውንቴ ሻዶባን ውስጥ ገብተዋል። በደንብ ኮፒሊንግ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። እነዚህ ባለፈረሶች ከሀገረ ስፔን የረሱል ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ሀጅ ለማድረግ ከአራት ወር በፊት ነበር የፈረስ ጉዞ የጀመሩት። ሱብሐነላህ፣ አራት ወር ሙሉ ሲጓዙ ብዙ ውጣ ውረዶችን ካሳለፉ ብዙ ድካሞችን ካለፉ በኋላ የረሱል ሰለላሁ ዓለይሂ ወሰለም ሀገር ሳኡዲ በሰላም ደርሰዋል። እጅግ ያማረና የደመቀ የጀግና አቀባበል ተደርጎላቸዋል። እነሱ ከዚህ በፊት ሲጠየቁ ለምንድን ነው በፈረስን መጓዝ የፈለጋችሁ ሲባሉ የድሮ አያቶቻችን ሀጅን በፈረስ እየተጓዙ ነበረ የሚያደርጉት የእነሱን ፈለግ ለመከተል ነው ብለዋል። በጣም የሚያስገርመው ደግሞ ከሀገረ ስፔን በፈረስ ጉዞ ከጀመሩት ውስጥ አንዱ ሰለምቴ ነው። ታዲያ የረሱል ሰለላሁ አለይሂ ወሰለምን ሀገር መጓዝና ማየት ፈልጋለሁ፣ ያ ህልም የነበረ እሱን እያሳካ ነው ብለዋል። ማሻላህ በሏቸው፣ እኛንም አላህ ይወፍቀን። በደንብ ኮፒሊንግ ሽ ሪፖርት እያደረጋችሁ የእነዚህን ጀግኖች ታሪክ አዳርሱት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ማሻ አላህ የነቢያችንን የሰሩትን ተግባር ሶሃቦች የሰሩትን ተግባር እንግዲህ እየደገሙት ያለበት ሁኔታ ነው። አላህ ይቀበላቸው። አላህ እንግዲህ እጥፍ ድርብ አድርገው ማለት ነው። በስተመጨረሻ ሳውዲ አረቢያ ሀጅ ለማድረግ ደርሰዋል። በፈረስ ተጉዘው አራት ወር ሱብሃና አላህ ከሀገር እስፔን በጣም ጀግኖች ናቸው። አላህ እና እኛም የነቢያችንን እንግዲህ ተግባር የሚፈጽሙት ያድርገን ለማለት ወዳለው እጅግ እጅግ የሚያስደስት ነገር ነው። ወላሂ ማሻ አላህ በሏቸው ሁላችሁም። አላህ እኛንም ኡምራም ሀጅም የሚያደርጉት መካከል ያድርገን። አላህ ይወፍቀን። ስብሰባ ለምን በሰዓት አልተገኛችሁም? በማለት ሁለት ሰዎችን የገደለው ታጣቂ በእስራት መቀጣቱ ተሰምቷል። ይኸው የጸጥታ አካል በአርሲ ዞን ጀጁ ወረዳ ውስጥ የጸጉር ቤት ባለሙያንና ሊስተካከል የመጣ ግለሰብ ስብሰባ እንዲገኙ ትእዛዝ ሰጥቷችሁ ያልፏል ሲመለስ ግን እዛው ስራቸው ላይ ነበሩና በዚህም የተነሳ በታጠቃው አውቶማቲክ መሳሪያም በሁለቱም ላይ የግድያ ወንጀል መፈጸሙ ነው የተነገረው። ታዲያ ፖሊስ በቁጥጥር ስር አውሎት ቃሉን ሲሰጥ ፀያፍ ቃል ስለተናገሩኝ ይህንን ወንጀል ፈጸምኩኝ ብሏል። ነገር ግን ፍርድ ቤት ተከሳሹን ጥፋተኛ ማለት በ21 ዓመት ስርዓት እንዲቀጣ ውሳኔ አሳልፎበታል። ሀገራችን ተመልከቱ፣ ሀገራችን ከዕለት ከዕለት እየተመለከተ ስብሰባ ለምንድን ነው የማትሰበሰቡት ሌላ ሰው እየነገረ መልሶ ሲመለስ የጀመሩት ካለሰ ፀጉር እየቆረጠ ነው አንድ ሰው ለምስ የጀመረው ሰው ካለ ያንን ሳይጨርስ እንትን ይላል። እንዴ ሰው ነግሮ እስኪመጣ ድረስ ለምን አልወጣህም ተብሎ እየተገደለ ያለበት ሁኔታ ነው። ሀገራችን መጨረሻ እንዲሆነ በቃ በጣም ነው የሚያስጠላው። እና ህጎቻችን አሁንም ለቀቅ ከመደረጋቸው የተነሳ ሁለት ሰው ማጥፋት ማለት ምን ዓይነት አይምሮ ነው ያለን? በጣም የሚያሳዝን ነው። በዚህ ጉዳይ ላይ ያሳብጹበት ወጥቶ ከመቅረት አላህ ይጠብቀን። እስ ይህን ቪዲዮ እጅግ በጣም ያሳዝን እንመልከት። ሁላችንም ነገ እንሄዳለን። ቀድሞ የሚሄዱ አላህ ነው የሚያውቁ። ግን የሚጠብቀን ቤት ጠባብ ነው፣ ጠባብ ነው። ዛሬ የምታዩት መስጂድ ላይ ከእናንተ ስቆ የሚጫወተው ሁላ እዛ ቤት ካደረሳችሁ በኋላ ለሁለት ቀን ለሶስት ቀን ከንፈሩን ሊመጥ ይችላል። ምስኪንያ፣ ልጅ እንዴት አይነ ልጅ ነበረ፣ ደግ ልጅ ልትባሉ ትችላላችሁ። ያ በዱንያ ላይ ሰዎች ለእናንተ የሚሏችሁ ነው። ነገር ግን እዛች ጠባ በጣም እጅግ የሚያሳዝን ነገር ነው። ደብረ ዘይት መንገድ ላይ ነው እንግዲህ ሰሞኑን ይሄ ነገር የተከሰተው። በጣም የሚያሳዝን ቪዲዮ ነው። አላህ ወጥቶ ከመቅረት ጠብቀን እና ሹፌሮችም ጥንቃቄ አድርጎ የብዙዎችን ነብስ ነው ተሸክማችሁ የምንሄዱት። በጣም እንቸኩላለን። ብዙ ሰዎች አይነት ሰዎች አለን የምንሳፈር። ነገር ግን ዋናው በሰላም ወቶ መግባትን የሚያክል ነገር ምንም ነገር የለም። ሲደርስብን ነው ሁሉም ነገር የምናውቀው እና በጣም የሚያሳዝን ቪዲዮ ነው። በዚህ መልኩ እንግዲህ ታቅፋ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 ቤትህ ነቢዩ ቢያዩት የምታፍርበት ቤት አይደለም፣ ሰለላሁ ዓለይሂ ወሰለም። እሺ አንተና ልጆችህ ተነስታችሁ በጀማዓ መትሰግዱ ናቸው። ሱብሒት ታነቃቸዋለህ። እሳቸው እንግዳ ናቸው። የቤትህ ሁኔታ እንዴት ነው? አዳርህ ምን ይመስላል? ነው ወይስ አሁንም ባለቤትህ ባለቤትሽ ጋር እንደተኮራረፋችሁ ሸይጧን እዛ ናዚህ ክፍል ላይ አይቷችሁ ሳምንት ጎሜ ውስጥ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 እንግዳ ሆነው ቢመጡ ይመጥናል ቤት። እሺ ድንገት ከጎን ያለው ሞባይል ተቀብለው ጋለሪውን ገፍቶ ቢያዩት ደስተኛ ነ? እዛ ውስጥ ያሉ ፎቶዎች አስደስተዋል። ድንገትም ደሞ ቲክቶኩም ቢነኩት አንተና ቲክቶክ እንዴት ናቸው? ኢንስታግራምስ ምን ይመስላል? ዋትስአፕ ላይ የተለዋወጥካቸው መልእክቶች እንዴት ናቸው ደስተኛ ነህ ወይ? ዛሬ ይዘን የምንወጣው መልእክት አንዱ ነቢዩ ዓለይሂ ሰላቱ ወሰላም፣ ቤቴ እንደ አቡ አዩብ አል አንሳሪ እንግዳ ቢሆኑ ለሳቸውን ለማስተናገድ ሚመጥን በኢማን የደመቀ ቤትን ነው ወይ? ሁለተኛው አቡ አዩብ አል አንሳሪ የተቀበረው ኢስታንቡል ነው፣ ቱርክ ውስጥ ነው። የተወለደው መዲና ነበር። ያን ሁሉ ሺህ ኪሎ ሜትር አቋርጦ እዛ አካሉ አርፈዋል። አብደላ ብኑ ረዋሐን ጆርዳን ላይ ታገኘዋለ። ከፈሎቹን ሰሃባዎችን ነጃሽ ጥግ ታገኛቸዋለህ። እኛው ሀበሻ ላይ ያንተ ቀብር የት ጋንያለ? የት ነው የሚሆነው? በየትኛው የእስልምና መስመር ስትጓዝ ነው አጀልህ የሚገናኝ? ሁላችንም በየትኛው የእስልምና መስመር ነን? ጥያቄ ይፈልጋል። ሶስተኛው ነቢዩ ዓለይሂ ሰላቱ ወሰላም፣ አንተ አቡ አዩብ እኔ እንደጠበከኝ በሕይወትም ሙተማ ላይ ጠብቃ አሉት። ነቢዩን እየጠበቀ ነበር። እኛስ የሱናቸው ጠበቃ ነ? የሸሪአቸው ጠበቃ ነ? ሱናቸው እንዳይደፈር እስልምና በእኛ በኩል እንዳይጠቃ ዘብነን ወይስ እስልምና የምናስጠቃ ሱብሃናላህ። ቢመለከቱትማ ወላሂ በጣም ያዝኑብን፣ በጣም ቅስማቸውም ጭምር ይሰባር ነበሩ። እውነት አሁን ላይ ያለን ስልኮቻችን ምን አይነት ቪዲዮ ያሉት ምን አይነት ነው ከሰው ጋር የምናኖረው ቤቶቻችን በምን ሁኔታ ነው ያሉት? የአላህ ስም ነው ያለው ቁርአን ይቀሩበታል። ምን በጣም ከባድ ነገር ነው ወላሂ፣ አይመጥንም። በጣም ያፍሩብናል፣ በጣም ያዝኑብናል ጭምር ማለት ነው። እጅግ በጣም ነው የደነገጥኩት። ስልኮቻችን ቢፈተሹ፣ ነቢያችን ነቢያችን ቢያዩት፣ እውነት እንኮራበታለን ወላሂ እና ራሴንም እንድፈትሽ አድርጎኛል። በጣም ያዝኑብን ነበር። አላህ አላ ይዘንልን እና ራሳችን እንፈትሹላችም ለማተ እንዳለው አንድ የመጨረሻ ቪዲዮ እንመልከት። ግራ እየገባው ረመዳን ላይ ይሄን አድርገሻል ግን ከብዶሻል። ረመዳን እስከሚሄድ ጨንቆሻል። ረመዳን ባለቀ ማግስት ይጃ የማያደረጉ ልጆች አይቻለሁ ፔሬድ ሲኖር አይጾምም። ሳምንት ጾመው ተረጋግተው ቀስ ብለው ነው። አንቺ ግን ኢጃቡን ለመፍታት አንድ ቀን እንኳን መቆየት አልፈለግሽም። በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባትሽን ፈርተሽ የተቀመጥሽ ነው እንጂ አንቺ ወረ ዘጠና አምስት ኦርቶዶክስ ነው ያለሽው። አደባባይ ወጥተሽ ሙስሊምን ለማብሸቅ ልጄ አባዳቸው ኦርቶዶክስ ነው ስነ ምግባሩና ምኑ ስለሚመቸኝ ልጆቼ ኦርቶዶክስ ሆነዋል። አረ የሙስሊም ስነ ምግባር አይመችም? የምታወሪውን እንኳን አታውቂ ልክስክስ። ለዛ ነው የሙስሊም ልጆች የጠመዱሽ እንጂ አንቺ ለምን ስትከረስትኒ ስትምን ስትያቱኝ። አንድ አቢባ ለሙስሊም ሃይማኖት ሆን አባሽ ያመጣል። ለእኛ ለኦርቶዶክስም መጣሽ ቀረሽ፣ እንዳንቺ አይነት ጢንዚዛ ምንም ትምህርት የሌለው ምን ታረጊልናለሽ? ነገር ግን በዚህ በመሀይም አንድበትሽ ወተሽ ኦ የባሌ ስነ ምግባር የቱ ነው ባልሽ ሲጋራ ቁጭ ብሎ ጫት የሚቅምባልሽ፣ ምኑ ነው ስነ ምግባር? አላየንም እንዴ ተፎስቶ ፎቶችሁ፣ ሲጋራና ጫት ቁጭ ብሎ የሚቅምባልሽ። ስለ ምግባሩ በጣም ጥሩ ስለሆነ ልጆቼ የእሱን ሃይማኖት ተከትለው ክርስትና ተጠምቀዋል። ከዛስ የትኛው ክርስትናችሁ ነው ጫት እየቃመ ኦርቶዶክስ ሆኖ ሲጋራውን እየነፋ፣ የትኛው ስነ ምግባሩ ነው? የትኛው ስነ ምግባሩ ነው? ጫትና ሲጋራችሁን እንትናችሁ እያንደቀደቃችሁ ሽሻችሁን፣ አረቄውን እየጠጣ እዛ ውስኪ ከጀርባሽ የሚታየውን አረቄ እየቀመቀማችሁ የትኛውን ነው? እየሰከርሽ እየወጣሽ ነው እኮ እዚህ ጌም ምናምን የምትጫወችው? ልክስክስ ማለት ነው ሮሚ የምትባላ ሀቢባን ረገጠቻታ። በነገራችሁ ላይ ሮሚ ልክ እንደ እንትና ናት የኒ ማኛ ትገለባበጣለች፣ ግን እዚህ ጋር የተናገረችው ንግግር በጣም ስለደገፍኩት ልክ ናት። በቃ የምሬን ነው። ሀቢባን የተናገረችው ንግግር ልክ ናት። በቃ እና በ ዘጠና አምስት ፐርሰንት ኦርቶዶክስ እነሻለች አለቻት ሁሉ ማለት ነው። እኛ ጋር ብቻ በጣም ያሳዝናል። የሁላችን መጨረሻ ያሳምርልን። ነገር ግን በእሷ ጉዳይ ላይ ሀሳብ ስጡበት ወላሂ በተለይ ልጆቿን የተናገረችበት ባሏን በዛ መልኩ ከባድ ነገር። ቲክቶክ ላይ የማይወጣ ጉድ የለም። አላህ ይጠብቀንና ለማንኛውም የዛሬ ቪዲዮችን ይህ ምስል ነበር። አብራስ ቆያችሁ ከልብ አመሰግናለሁ። አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። የሰው ልጅ መጨረሻው ሲያምር ነው። አላህ ሁላችንም መጨረሻ ያሳምርል። መልካም